ዛሬ ደግሞ ይለያል፣ ይበላችሁ። አይ ብሩኬ ደግሞ ይዞላን መጣ ዘፈን። ዛሬ ዛሬ እንደው ሚካኤል ነው የአማት ነው ምን ነው ቤተክርስቲያን፣ ቢትዱ ባት ዘፍኑ በዘፈን በቅኔ ባት ይዙ ጥሩ ነበረ። እና ዛሬ ብሩኬ ያለው ነገር፣ ቆመች ትቀራለች፣ ይቅር ከኔ ምንም አታገኝም፣ ካልፈለግሽው ይቅር፣ ምንምን ምናምን የሚል ያል መሰለኝ። ዘፈኑ ግን አልተመቸኝም። ማለት እንደዚህ ነገር ከሚታደርጉ የጨዋታ የህፃን ልጆች የህፃን ልጅ ጨዋታ ከሚትይዙ ማለት ነው። ነገሮቹን መፍታት አልቻሉ አልቻላችሁበት። ጥፋታቸውን ማመን አቃታቸው። በቃ እኔም ጥፋት የለብኝም ነው። ሃይሚን በራሱ በኩል ትክክል ናት፣ አንተን በራስ በኩል ትክክል ነው። በቃ እንግዲህ ትክክል ትክክል ትክክል እናንተ እና ዛሬ ይዞ መጣ ብሩኬ። ማለት ዘፈኑ አላውቅም ደስ አላለኝም። እንግዲህ ሃይሚን ባለፈው ዘፍናለች፣ የትኛው ነው ማነው? በፍቅር የሞተ እና ለአንተ ለፍቅር ምሞትላ ምናምን ነገር ይመስልኛል ዘፈኑን የዘፈነችው ና እና የሃይሚንን የባለፈውን እሱንም ዛሬ መልስ ነው የምመልስለት ይመስልኛል እና ለምን እንደዚህ ሆነ ግን? እስከ መቼ ነው እንዲህ የምትሆኑት? መቼ ነው የምትስተካከሉት? ዘፈኑ ውስጡ እውነት ለመናገር ካል ካልሆነልሽ ቅር ቆመሽ ቅር ቆመሽ ትቀረለሽ ነው ብ ሃይሚ የመሰለች መቼም ቆማ አትቀርም። እውነት ለመናገር ፈላጊው ብዙ ነው። እውነት ለመናገር ማለት ነው እና ታችሁም ቆንጆ ናቸው ግን ደግሞ ምን ያደርጋል የከላይ ቆንጅነት የውስጡ ካልሆነ ውስጡ ካላመረ፣ ግን እኔ እንጃ እናንተ ትለያያላችሁ ብዬ መቼ መቼም እኔ እኔ እንጃ አላውቅም። እኔ መቼም ይህንን ብሩኬና ሃይሚ ይለያያሉ ብዬ እኔ ተስፋ አልቁርጡ መቼም ማለት ነው። ቤተሰቦቹ ምነው ዝም አላችሁ? ወንድሞቹ ምነው ዝም አሉ? በእርግጥ እና አብረ ሹኳን በዚህ ማለት በራሱ እሱም በጥብቅ ላይ ነው። ከዚህ በፊትም ገብቶበትም ማያቅም ግን እና የብሩኬ ና የሃይሚ የብሩኬ ወንድሞች ከዚህ በፊት ያስታርቃሉ ነበረ። ና የአሁኑ ነገር በጣም ገነነ ይመስለኛል። ቤተሰቦች ግን ደግሞ እንደዚህ አይነት ነገር ማለት እንደዚህ ሲፈጠር ሲፈጠር ማለት ነው እንደዚህ ማይሆን ነገሮች ቃላቶች የምታደርጉ ዘፈኖች በቅኔ ቅኔ የምታደርጉ ነገር